ወይዘሮ ባዩሽ ሙላት ቤት መጣ፣ ቁጭ አለች። ቁጭ ባለችበት ሙላትን መጣችና፣ እቅርታ ቁጭ፣ ልጌሽ ጠፋ እኮ አለቻት። እረ ችግር የለውም አለቻት። ልጅቷን ኮ ቡና አፊ አልኳት፣ አለች። ቡና ምን ያደረግልን አለች። እንዴ በላን አደለን? ከበላን በኋላ ደግሞ ቡና ያስፈልገናል እኮ አለቻት። አይ አያስፈልገንም ስትል፣ እሺ በቃ ትቆጭ፣ ለምን እንደፈለኩሽ ግን እነግርሻለሁ አለች። ምንድን ነው ንገሪኝ። እንዴት ብዬ ንገሪኝ ስትላት እንዴት ብዬ ለመንገድ መንገድ ራሱ ጨንቆኛል እኮ አለቻት። የውልሽ ባዮሽዬ እኔ ና አንቺ ብዙ ክፉ ነገሮች አብሮች አሳልፈናል። እና ብናሳልፍስ? ስወድቅ አግዘሽኛል፣ ሲከፋኝ አጽነንተሽኛል፣ ስሰበር ጠገነሽኛል። ለምን የምትናገሪው ነገር በቀጥታ አትናገሪም? አለቻት በአጠቃላይ ሙሉ በሙሉ ትርስቴ ተመልሰውልኝ፣ አለች። ደነገጠች፣ ባዮሽ ተነሳች እና ቆመች። ከዛ ምን ነው ባዩሽዬ ደነገጥ ስትላት፣ አይ በቃ በጣም ደስ ይላል አለቻት። ና ሄዳ መልሳ ቁጭ አለች። ደነገጠች ማለት ነው። አዎ አለቻት። ግን ትሩስታ ከተመለሰ በኋላ አለች፣ ምን ነው ባንተ መለሰ የሚል መዘዝ መጣብኝ አለቻት። እንዴት ስትላት ያመልኩ ሰው ስለ ከዳኝ አለቻት ምን ያልሽ ነው አለቻት ይሄ ሁሉ አንቺ ነገር እንዳረግሽብኝ ማወቄ በጣም አለቻት እኔን እኛ ረኩብሽ እኔ አለቻት ባዩሽ በዚህ ሰዓት ምንም ነገር ማድረግ ጥቅም የለውም አለቻት ግን ምንድን ነው ሁሉም ነገር አውቃለሁ አለቻት ምንድን ነው የምታውቂው አለቻት ከእርግብ ጋር አብረሽ እንደሆንሽ እርግብ የወንድምሽ ልጅ እንደሆነች ሁሉም ነገር አወቁ አለቻት እንግዲህ ከደረሽበት ምንም ማድረግ አንችልም። የፖሊስ ጠቀመች። ለምንድን ነው ማታሰዥኝ አለቻት እኔ እንዳንቺ አንቺ እኮ ክፉ አይደለሁም አላደረግሁም። እንደዚህ አይነት ነገር በአንቺ ምክንያት የአስራ ስድስት አመት ያጠፋ ልጄ ስላገኘሁኝ እኔ በአንቺ ክፉ ነገር አንሰራ አለቻት። ያው ታውቃላችሁ አይኗን አሽታ ነው አሁን እየመጣችሁ ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ የቻና ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርብርብ ይበልልኝ። ሰላም ሰላም፣ ክርስቲያኖች እንዴት ናችሁ? ባላችሁበት አላ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብሰብስ ግራብ፣ ላይክ፣ ኮሜንት፣ ሼር አሳብ አስያድ በማስቀመጥ ቤተሰብ ሁኑ። ዛሬ የሚዥላችሁ የመጣሁት ኖላዊ እንግዲህ ዘጠና ዘጠኝ ድራማ ማለት ነው። ከወደዳችሁ ላይክ ያደረጋችሁ አበረታቱኝ እንደ ድራማ እንደ ቀጠለ ምናምን እና ለምንድን ነው እላት ታሳስሪኝ ከሆነ ለምንድን ነው የፈለግሽ? ስትላት እኔ ካንቺ ምንም ነገር አንፈልግም፣ ብቻ ወርቄ ነው የምንፈልገው አለቻት። እኔ ከእንግዲህ ራስሽን ቻይ ራሴን ችዬ እኖራለሁ አለቻት። እሺ አመሰግናለሁ አለቻት። እኔ ግን ምነግርሽ ነገር ካለ ወርቄን የወሰድሻት ወርቄን አንድ ነገር ሳይነካ መልሽልኝ አለቻት። ምን የምን ወርቅ አሁን ደግሞ ለምን እንደፈለግሽኝ ግን ገባኝ ግን ሙከራሽን ግን ደግሞ አትሳካለሽ መላት። እኔም እርግብ እኔም ሸውዳኛለች ወርቁን ይዛ ጠፋች። እኔ አሁን እርግብ ባዩሽ እኔ ምንም አይነት ቀልድ አንፈልግም። ወርቄ ነው የምፈልገው፣ ወርቄ ነው የምፈልገው። እኔ እውነቴ ነው ምልሽ ቤቴንን ማስፈተሽ ትችያለሽ። ካልፈለግሽ ደግሞ የፖሊስ መጥቆም ትችያለሽ አለቻትና ትታበሩ እርግም አርጋ ዘግታ ወጣች። ስትወጣ ቆይ ባይሽ፣ እሰራ አልሻለሁ አለቻት። በሙላት ማለት ነው። እሰራ አልሻለሁ፣ ወይኔ የማዩሽ ብላ ተናደደች። እሰራ አልሻለሁ አለቅሽ ማለት ይችላል። ዘሪሁን ቁጭ ብሎ እርግብን እየጠበቀ ነው። እርግብን እንግዲህ ተቀጣጥሮ ነበረ፣ እሷን እየጠበቀ ነው። መጣች እርግብ ማለት ነው። ቁጭ አለች እርግብ አላትና፣ ምን ደነገጥክ አለችው። ምን ነው? እንዴት ነው? እንደዚህ የሆነ እርስ መጥተሽ እንዴት ነው? ማን ደነገጠው አላት። አለችው ማለት ነው። እኔ መጣለው ብለሽኛል። እንዲ እንደምመጣ ነገር የለም። እንዲ ያለችው እኔ አሁን ታግዘኛ ና አታግዘኝም ምንም ነገር እንደውም ማላረግልሽ ነግሬሻለሁ እኮ እርግብ፣ አቅሜን ማውቀው እኮ እኔ ነኝ። ምንም ነገር ላግዝሽ አንችልም። እኔ ከአገር አስወጣ የሚለው ነገር ከሆነ ተግዜው አለችው። ባለፈው እንደነገርኩ

ሲሆን ምን ነው ስትለው፣ እኔ በፍጹም ይውልሽ እነሱ ጋር መሄድ አልችልም። አንደኛ ነገር ሰዎቹ የእርሷ ተባባሪ ነው ብሎ ሊያስይዙኝ ይችላሉ። እንዴ እሺ፣ ከዚ ውጪ ሌላ ምክንያት አለ እንዴ? አዎ፣ እኔ እዛ ቤት ማንገባበት ምክንያት ብዙ ነገር አለኝ። አትልፊ። እሷ እሱ እስቲ ንገረኝ ስትለው፣ አትልፊ፣ እኔ እሱ መቼም አልነግርህም አለችው። ዘረሁን ግን እንዴት ዘዴ ምንሆና ነው? እኔ እኮ መቼም መቼም አይነግርሽም አይገባሽም እንዴ አላት። ቆይሽ እኔ በስቀቃ ያላጥፈውን ነገር እንዲ በስቀቃ ስሳቀቃ አላሳዝንም አላት። እሱ ማ ታሳዝንኛለሽ፣ ግን ማድረግ አንችልም አላት። ለምን ስትለው ምክንያቱን አጠይቅኝ። ሌላ ነገር ያልሽኝ ነገር ሁሉም ዝግጁ ነኝ አላት። አግዘኝ ያልኩ ነገር ሳታግዘኝ ደግሞ ሌላ ልመና ልነግርት ትፈልጋለህ እንዴ አለች። ለማንኛው አመሰግናለሁ ብላ ወጣች። ልጅ ጅኋን ምነካት አለች። ባዩሽ ቁጭ ብላ ምላት፣ እኔና አንቺ የለየለ ጦርነት እንገባ ነው። እንኳን አንቺ የወደ ጅሽ የጠላትሽም ማትወኝ ነሽ አለ። አሁን ያ ጉማሬ እያስፈልገኛል ብላ ጉማሬ ጋ እየደወለችለት ነው። ደውላ ስልክ ሆነን መተስ እያለችው ነው። ስ አሁን እኮ በጣም ነው የምታስፈልገኝ አለችው። የወልክ ጠላቶቻችን አሉ አለችው። ሁለቱም ማለት ነው ያረባ አይደለም የተሻለ ክፍያ ታገኛለህ፣ አለችው እሺ በጣም ጥሩ ነው እያለችው እንግዲህ እቦሽም ዋጋ ደውላ ስጨርስ ህንን ሽና ባየሽ እኔ እርግብን አሳድዳለሁ፣ ሙላትን ምን ታሳድዳለች አለች። ና ደነገጠች ማለት አሁን ጠላቴ ከፊቴም ከላይም እየጠበቁኝ ነው አለች። ግን ከእንግዲህ ጠላቴ የሚጠብቀኝ ሰው በጣም ነው የሚያስፈልገኝ፣ እያለች ነው ማለት ነው። እንግዲህ አጅሬ ማለት ነው የልቧን አድርሳ አሁን ሲታወቅባት ደነገጠች ማለት ነው። ጉድ እኮ ነው፣ በጣም የሚገርም ነው። ያህን አባት መጽሐፋቸውን ቁጭ ብለው እያነበቡ እያለ አቶ መስፍን አንኳኩተው ገቡ ሲገቡ ሰላም ለዚህ ቤት ብለው ገቡ። እንዴ ያንየ አባት ብሎ ሰላም አሉት። እግዚአብሔር ይመስገን ሰላም ነኝ እግዚአብሔር ይመስገን አሉ። ሁለቱም ሰላም ተባባሉ። ቁጭ በሉ። ሳላስበው እኮ መጥተ ቤት እንግዳ ረከኝ አለ። ሳላስበው ስለመጣሁ ስላስደነገጥኩ ይቅርታ አለው። እኔም ነገር ሁሉም ነገር በጣም ነው ደስ እኔ ብቻ ህን ፈልጌ ነው አለ። ምን ነው በሰላም ነው ሲለው፣ አዎ ስለ ሀንዬ ነገር ልነግር መጥቼ ነው አለ። እንዴ ሀንዬ ምን ሆነች? ሀንዬ ምን ትሆናለች? አንተን የመሰለ ጀግና አባት ስላላት ምንም አትሆንም። ምን ያልከኝ ነው? እኔ አልገባኝም አለው የሀና አባት። አንደኛ ሀንዬ በጣም ጥሩ ልጅ ስርዓት ያላት ልጅ አድርገ ስላሳደካት በጣም እናመሰግናለን አለው። ሀንዬ ድሮም ከልጅነቷም ጀምሮ በጣም ጥሩ ስርዓት ያላት ልጅ ናት፣ አላቸው አለ ማለት ነው። አባቷም ማለት ነው፣ እንደውም እርጅናዬን ስርዓት እንዳለኝ እያደረገችኝ እሷ ናት አለ። ከዛ መስፍን እንዴት ማለት ስትለው አዎ አለ። አይ ታሪኩ ግን በጣም ብዙ ነው፣ ግን ፍጹም አንተ የመጣህበት ነገር ግን ንገረኝ አለ። መስፍን አይ አይ ምንም አታስብ ሀኒዬ ይወስዱብኛል ብለህ በፍጹም እንዳታስብ፣ አለው እንዴት? አለው ሀንዬ እኮ እኛ ብንወዳትም አንተ ነህ ለዚህ ለፍተህ እያበቃሃት፣ አለው ሀንዬ ያንተ ልጅ ናት። እሺ ይሁን፣ አሁን መንገድ ወይ ለኔ ምን አስፈለገ? አለው ሀንዬ ሰሞኑ ሀንዬ ሰሞኑ ጠዋትና ማታ ቀን ሙሉ እኛ ጋር ስለዋለች የምታጣት እንዳይመስልህ ብዬ። እሱስ ትክክል ነው ሀንዬ፣ እናቷን ትረጋጋ ተብሎ ነው እንጂ አንተ በፍጹም ልትረሳ አትችልም አለው ሀና። አለው ከልቧ ጋር ጠነሯ ትንሽ ከቆየ ቆየብኝ አለ እሱ። ምን ማለት ነው አለ እሱ። ደግሞ ምን ማለት ነው አለ። ከዛ የሀና አባት አፏ ሌላ፣ ልቧ ደግሞ የሚያስበው በጣም ሌላ ነገር ነው። ሀና ምን አደርገች? ሲለው ሀና እንኳን እናቷን መታመሟ ሳይሆን በፊትም ልብዋን እናተ ጋር ነበረ። አለ ይልቅ እስ ብቻ እሷን ሰላም ትሆንልኝ፣ አለው ተው ተው ተው፣ በቃ ይልቅ እሱ ተውና፣ እስቲ ስለ አንተ ነገር አንዳንድ ነገር አጫውተኝ አለው። ስለ እኔ ምን ልንገርህ? አለው ሀንዬ እንዴት አድርገ እንዴት አድርገ እንዳገኘሃት ሀንዬ ብዙ ነገር ናት። የእኔ ናት እያልከው ነገር ብትነግረኝ በጣም ደስ ይለኛል አለው። ሀንዬ ህፃን ያለች ሀንዬ ሕጻን ያለች ነው ያገኘኋት የነበረው። እንግዲህ ስለ ሀና ነገር ብዙ ነገር እያወሩ ነው ማለት ነው። አባቷን ማለት ነው፣ ተምስጋና ጋር ማለት ነው። እንግዲህ በጣም ደስ የሚል ነገር ማለት ነው። የእንትን የእርግብ ጓደኛ ሜሪ ሜሪናት ስሟ መሰለኝ ቁጭ ብላ ይቺ ልጅ ሄደች ብላ እርግብን የጠበቀቻት ነው። እርግብ ገባች ተሸፋፍና ሌባ እንደመሰለ ማለት ነው። ተሸፋፍና ገብታ ዛሬ ደግሞ ምን ደግሞ ምን ሆንሽ? አለቻት። ተይኝ ባክሽ ሜሪዬ በጣም ተናድጅ ያለው አለቻት። ምን ተፈጠረ? አለቻት። ልጁን እኮ አገኘሁት አለቻት። የቱ ልጅ? የሚወደኝ ልጅ አላልኩሽም እንዴ? ስላገኘሽው ነው እንዴ እንዲህ የምትናደጂው? ሊያግዘኝ ደግሞ ፈቃደኛ አይደለም አለቻት። እንዴት እኔ ምን አቅለታለሁ? አለቻት። ቆይ አለሽበት ሁኔታ ነግረሽ? አዎ እና ለምንድን ነው ሊያግዝሽ ያልፈለገው? እኔም አልገባኝም። እንደዚህ ግን ይጨክንብኛል ብዬ አላሰብም ነበረ። መጀመሪያም አሸወደሽም ነበረ ማለት ነው አለቻት። በቃ አንቺ ተረጋጊ አለ፣ ሌላ መፍትሄ አይጠፋም አለቻት። እኔ ምልሽ ሜሪዬ አለቻት ወርቅን የሚገዛ ሰው ታውቂያለሽ? እንዲ አለቻት። የምን ወርቅ ስትላት ያው ወርቅ ነዋ አለቻት። እንግዲህ ወርቁን ልሸጥ ነው። አዎ የምታውቂ ሰው ካለ አለቻት። እኔ እንጃ እስቲ ጠይቃለሁ አለቻት። እስቲ ፈልግልኝ። እሺ እፈልጋለሁ አለቻት። ለመሆኑ ግን ምግብ በላሽ? አለቻት። ተናድጄ ኮ ምንም አልበላሁም አለቻት። ሰርቻለሁ መብላት ይቻለሽ አለቻት። እሺ በቃ ትንሽ ልረፍና በላለሁ አለቻት። ምግቡን ማለት ነው ሰአሴ ያው እንደተለመደ መጠጣ ቤት ቁጭ ብሎ የጠበቀ ነው፣ ለስላሳ ይዞ ማለት ነው። መስፍን ሰላም፣ እንዴት ነህ አለው። እንዴት ነህ ሲለው ውይ ጋሽ፣ እንዴት መጡ አሉት። እቅርታ፣ አይ፣ እንዴት መጣ ብዬ ነው እኮ አለ። እቅርታ፣ ሰው እየጠበቅ ነው እንዲ ምናምን አለው። አይ፣ እኔ ማንንም አንጠብቅም የሚሄድበት ስለሌለኝ አንድ ምን እንዳይዥ ቁጭ ብዬ ስጠብቅ ነው ሙለው አለ ይቅርታ ስምህ ማን ነበረ አለው እኔ ስሜ ጆሮ ባላለሁ አለው መስፍን ነው ይሄ ሁሉ የሚጠይቀው እንግዲህ ይመስለኛል የሆነ ስራ ሊያስይዘው ነው መስለኝ የመጣው ማለት ነው እሱ ሳይሆን ሀናም ምጠራ አሴ ብላ ነው የምጠራ አለቻት አሴ ያረከውን ነገር በጣም ነው ማመሰግንህ አለው እንዴ ምን አረኩኝ አለው የባለቤት እያረክልኝ ነገር ነው አለው ወይ እሱ ነገ እስከ ዛሬ አልረሳችሁትም እንዴ ያለ ህይወት የሰጠ ሰው እንዴት በቀላል ይረሳል እንዲ አለ እኔ ህይወት እኮ ሳይሆን ደምኖ እኮ የሰጠኋት አለ እንግዲህ እዛ ቀን አይታቸው ወይዘሮ ሙላት አሟት አሴ ደም ሰጥቶ ነበረ በሱ የመጣ ወይዘሮ ሙላትም ያመሰገነችው ነበረ እና ይኩበት እሱ ነው ማለት ነው። እሱ እኮ ነው ህይወቷ የመለሰላት፣ እና ዛሬን ልታመሰግነኝ ነው? እንዲህ አለው። እና ምን ይሻላ ሲለው፣ እሺ ምሳል ልጋብዝህ ሲለው፣ እሺ ደስ ይለኛል አለው። ሌላ ቦታ እንሄድና ምሳል ላግብ ልግባዝህ አለው። እና ትቶ ሁለቱም ወጡ ማለት ነው። በጣም ደስ የሚል ነገር ማለት ነው። ወይዘሮ ምላት አርጋው ላይ ቁጭ ብላ ሀንዬ ከፍታ ገባች። እማዬ ምን ሆነሻል ስትላት፣ ምን ሆኖ ስትላት፣ እንጃ። ስሜትሽ ያስታውቅብሻል፣ ስሜትሽ ምን አይነሽ ስትላት፣ ምን ነው ያስታውቅብኛል እንዴ? ሀኒዬ አለቻት። እማዬ ግን ምን ሆነሻል አለቻት። ባዮሽ መጥታ ነበረ አለቻት። እና ምን ብላሽ ነው እንዴ ተጨናነቅሽ? አለቻት። ወርቁን አላየሁትም አለችኝ። እንዴት እኔ ምንም ነገር አልገባኝም ብቻ እኔ ምንም አላየሁም አለች። እና አምነሻታል እንዲህ አለቻት። አንዬ እንዲ እኔ ይሄ ሁሉም ካረገች በኋላ እንዴት ነው ማምናት አለቻት። እንዴት ነው እሷ ግን አላየሁም ምትለው ስትላት፣ እኔም አልገባኝም አለቻት። አላየሁም ነው ወይስ አልመልስም ነው ያለችው አለቻት። አፏን አውጥታ እኳ አላየሁም ነው ያለችኝ አለች። እማየ፣ እንደዛ እንዴት ነው ምትለው አለቻት። እሷማ እርግብም እኔም ሸውዳኛ አለች ነው ምትለው አለች። ወይንም እማየ ፖሊስ አስይዝን እና ሲዛት አለቻት። ማንን ባዩን ፖሊስን? አዎ ምናልባት ፖሊስን ይዟት እውነቱን ልትናገር ትችላለች አለቻት። እሷ እኔ ለፖሊስ ጠቁሜ ማስያዝ አንፈልግም አለቻት። ለምን ስትላት፣ ተባዩ ሽጋር ቀላል ጊዜ አደለም እያሳለፍ ነው። እሷ ያ ሁሉም ብትረሳ እኔ ደግሞ አልረሳም አለቻት። ማለት ነው። ግን እኮ የወሰደችው ገንዘብ እኮ ቀላል እኮ ማለት አደለም አለቻት። ሀንዬ ማለት ነው። እንግዲህ ምናልባት እንዳላየችው ወርቁም ወድቁ እንዳላይ እንዳታየው ትችላለች አለች ወይዘሮ ሙላት ማለት ነው። እማዬ፣ እንዴ አሁንም ያዘንሽላት ነው እንዴ አለቻት። እማዬ፣ እኔ እውነት ስነግርሽ ማዩሽን በዚህ ሁኔታ ስላልጠበቅኩት አሁንም ባዩሽም ይህንን ነገር አድርገዋለች ብዬ ለማመን በጣም ይከብዳል አለቻት። እማዬ፣ እኔ ደግሞ ከአንቺ ልክ ባላቅ በዚህ ውስጥ እዋህ ማለት መሆን አያስፈልግም፣ አለቻት ሀንዬ ማለት ነው። በአይንሽን ማዘኜ ላት ፈርቼ መሆን አላቅም ምንም አልገባኝም፣ አለቻት። ግን እኮ በሷ ምክንያት እኮ ሰው ሞቷል፣ አለቻት ሀንዬ ማለት ነው። ተረጋግቼ ላስብበት እና የሆነ ውሳኔ አስባለሁ፣ አለቻት ሙላት። እሺ በቃ እማዬ፣ አንቺ ካሽ ደግሞ ችግር የለም በቃ ተረጋጊ፣ ውሀ አላምጣልሽ፣ አለቻት ማለት ነው ወይዘሮ እንግዲህ ተናዳለች ሎ ምላት ወይኔ ምላት ምኖኝ ነው እንደዛ ወሰኝ ማላቀው ግን አለቻት። እርግብ ቁጭ ብላ ስርክዬ የደወለች ነው። መኝታ ክፍሏ ቁጭ ብላ ባዩሽ ድጋ የደወለችላት ነው። ስልኳን አይኔ ነው ወይስ ምንድን ነው አለች። ስልኩን ማለት ነው አነሳችላት ስልኩን። እርግብ አለቻት፣ እንዴት ነሽ አክስቴ አለቻት። አንቺ የሴጣን ቁራጭ አለቻት መቼም መቼም የሴጣን ቁራጭ የምትይኝ የአባትሽ ልጅ ነሽ፣ ምለሽ አይደለም ማለት ያ ባክሽ አለቻት። እኔ ላይ መቀለ ጀመርሽ እንዴ አለቻት። እውነቴ እኮ ነሽ፣ እኮ የማን ልጅ ነሽ ብሎ ሲጠይቀኝ እኮ ያባቴ ሳይሆን የባዮሽ ልጅ ነኝ ብዬ ነው ምለው አለች። እርግብ አትጮሂ ባክሽ አለቻት። አንዳንዴ ሳስቡ ያባቴ ደንብ ባንቺ ውስጥ ያለ ነው የሚመስለኝ አለቻት። እሱ ደግሞ ምን ማለት ነው? አለቻት። ክፋትሽን ልቅም አድርጌ ነው ያስኩልሽ አለቻት። አሁን መቀባጠሩን ትተሽ የት እንዳለች ንገረኝ አለቻት። እንጂ ራሱ መጫወት ትተሽ ወይዘሮ ሙላት ምን እንደሆነች ንገረኝ አለቻት። እርግብ ስለ ሙላት ምን አገባሽ? አለቻት። እሷ የአንቺ ጓደኛ ስለማትመስል በጣም ጥሩ ሰው ናት አለቻት። ምን እንደሆነች ግን ማወቅ እፈልጋለሁ አለቻት። ታክማ ሙሉ በሙሉ ድናለች አለቻት። ይልቅ ይልቅ ወርቁን መካፈል አለብን አለቻት። እሱማ ሲወሰን ይሆናል አለቻት። ጭራሹን አዛዥ አንቺ ሆንሻ አለቻት። አንቺ ምንም እንዳንፈጠረ ነገር ሆነች ተሰዎቹ ጋር ፍቅርሽ ይጨምረሻል አለቻት። ወርቁን ስለ ወርቁ ደግሞ መንገር ፈልጋ እርግብ እናትሽ ሆድ ብትገቢ አታመርጭኝ አለቻት። ስላመለጥኩ ሸኮ ነው ስለ እግርሽ እስከ ሲላ ድረስ እኮ ነው። አዲስ አበባ ላይ የፈለግሽኝ ወይኔ እኔ ባዩሽ፣ ተጫወሽብኝ ማለት ነው። ተፈልሽ ተገናኝተን ብናወራ ደስ ይለኛል። እቻት፣ የት እንገናኝ? እሱ ደውዬ እኔ ነኝ ማስተዋወቅሽ አለቻትና ስልኳን ዘገቻት። አገኘውሽ አክስቴ፣ አሁን ወርቁ ለማግኘት ብለሽ ጠባይሽን ታስተካክያለሽ? ባዩሽ፣ እንዴ ያሳደግኩት ውሻ መልሶ እኔ ንክሻ ነው ንክሻ አለች እና ተናዳለች ማለት ነው። ወይኔ ባዩሽ ያለች ይዛለች በፌስታል ግን ምን እንደያዘች ብቻ አናውቅም ይዛለች ማለት ነው። አቶ መስፍን ቁጭ ብለዋል። እንግዲህ ምግብ አዞ ነው መሰለኝ የቁጭ ሊጋብዞ አሴን ሊጋብዞን ይዞት መጣ ማለት ነው። ይጠየቃል ምግብ ስለ በጣም እንግዲህ ገንዘብ አምጥቶ ሲሰጠው አሴ አልፈልግም። እንዴ ለምንድን ነው የማትፈልገው አለው እኔ ሀና እኮ የሀና እናት እኮ ደም ስለሰጠሁት የሀና ሳዝናኘው እንጂ እኔ እኮ ገንዘብ ፈልጌ እኮ አደለም የወለክ አንተን እኮ እሷን ማገዝህ ይገባኛል፣ ግን እኔ ገንዘቡ ፈልገ ሳይሆን ይሄ ነገር ለአንዳንድ ነገር ይሆናል አለው ማለት ነው። እንዴ ምስጋና እኮ ምሳ ገብዘኸኛል እኮ አለ ለመሆኑ ግን መላሴ ምንድን ነው የምሰራው? አለው ስራ ወፍም የለኝም አለው ማለት ሲለው ነው ሀና ሰላቃት በፊት እንደሚያልኩ ሌባ ነበርኩኝ አለው እውነት ነው? እንዲ አለው መስፍን ማለት ነው እንግዲህ ከባለቤቴና ና ከቤቴን ሰርቄ አለሁ አለው ይሄ ነገር እኮ አልነገሩኝም አለው ረስቶት ይሆናል እንዲ አለው መላሴ ነው እኮ አለው እውነትን ስንናገር መጀመሪያ ሀኒዬ ጋር ስንገናኝ ስልኳን ሰርቅያት ነበረ አለ እንዴ የቀለድክብኝ ነው እንደ እውነቴ ነው ሀኒቸና አባቷን ማወቅስ ከጀመርኩ የሰው ምንነትን መቀራረብ ጀመርኩ አለው እንዴትስ እንዴት አለው ሀናና አባቷ በጣም ጥሩ ሰው ናቸው ፍቅር የሆኑ ሰው ናቸው ጥዙን ሁሉም ነገር አለበሱኛል በጣም የሚለዩ ምርጥዬ ሰው ናቸው አለው ከዛስ ምንድን ነው የተፈጠረው አለው። እና እና አባትየው በጣም ጎበሰው ስለሆኑ አሁን ታዲያ የሚሳቅ የሚባል ነገር ትትሃል እንዲ አለው። በደም ነው ያቋምኩት መስረቅ ነገር ትችያለሁ አለው አለው። ከሰርቼ በራሴ ብንለወጥ በጣም ደስ ይለኛል አለው። ሁሉም ምን መስራት ትችላለህ አለው። ማለት ነው እንግዲህ በቃ ስራ ፈልግልሃለሁ አለው። ሁለት ቡና እንጠጣና እንሄድ ያለው። ቡና ጠጡ፣ ሁለቱ ማለት ነው። እየጠጡ ያለ ሙላት ቁጭ ባለችበት ባዩሽ ገባች ማለት ነው። ባዩሽ ገባች። እንዴ ምን ነው እንዴት አለቻትና፣ ምን ነው ለምን ደነገስክ? ለዛ ትመጫለሽ ብዬ እኮ ስላላሰብኩ ነው አለቻት። ፈራቻ ስትገባ ማለት ነው። እንግዲህ ባዩሽ ከእንግዲህ ልታገኝም ላታገኝም ትችያለሽ አለቻት። ቻው ብላ ትታ ወጣች። ዘሪሁን እና እርግብ ቁጭ አሉ። ልታግዘኝ ትችላለህ አለችው። እኔ ምንም ነገር ላላግዝሽ ነግሬ የሻለው አላት እንግዲህ አክስቷ መጣች። ታክስቷ ጋር እንግዲህ ወርቁን አምጪ ብላ እያዘቻት ወርቁን አምጪ ብላ፣ ሁለቱም የተፈጋገጡ ወርቁን አታገኘው ማለቻት። ካላገኘሽ እኔ ምን እንደማድረግሽ ታውቂያለሽ ብላ ሽጉጥ ደቀነች። እንግዲህ ሁለቱም ሌባ ተፈጋገጡ ማለት ነው። ከሄርማት የሰራቅሽው ተሙላት የሰራቅሽው ወርቅ እንዳለ አንድ ማለት ተገኝቻለች ብላት፣ እንግዲህ የለም ብማለት ሽጉጥ አድጋ ገደለቻት ማለት ነው። ቤተሰቦች ዛሬ እንግዲህ አለቀ ማለት ነው። በቀጣዩ ደግሞ እስከ ሳመጣላቸሁ ድረስ ላይክ ሼር ያደርጋቸው አበረታቱኝ። እና ስለተረጋችኝ ከልባ አርጊ አመሰግናለሁ ሁላችሁም ማለት ነው። ሼር ላይክ ያደረጋቸው አበረታቱኝ። በቀጣዩ ደግሞ ምን እንደሆነ እስከ ስንገናኝ ድረስ እንግዲህ መልካም ጊዜ መልካም ቀን ይሁንላችሁ። ሁለቱም ሌባ ተገናኙ ማለት ነው። ባይ ባይ።